ምን አለባቸው ከዛ ተያይዞ ምን ይመጣል የእንቅልፍ በሽታ አረ ሀይሚዬ እየጨርሹ ጨርሹ መንታ መንታ እንውለድ እንዲ ብሩኬ ምነው አስደነገጠ የዚን ያክል ምነው ከእናንተ የመሰለ ቅማምዬ መንታ መንታውን አዘንቢልን። አዘንብልን የማተው ማሷ ይለያል። የምሬ ነው ምላችሁ አጠይቁኝ። አድናቆት ለመግለጥ ልጅቷ የሄደችበት ርቀት ራሱ አስደንግጦት አለ ብሩኬም፣ እኔም አስገርሞኛለሁ ስማ። ምክንያቱም ለመጀመሪያ ጊዜ እንደዚህ በአስደንጋጭ ሁኔታ አድናቆቷን ስትገልጥ አንድ በብሩኬ ገስት ላይ ይችል ልጅ አየሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ዛሬ ለየት ለየት ያሉ ነገሮችን ነው እየላቸው የመጣሁት። ሀይሚም የሆነ ትንሽ ያስደነገጠ መልእክት አለ። አስደንግጦኛል፣ ስቶሪዋ ላይ ሳየው ማለት ነው። ጥርጣሬም እንዲፈጥርብኝ አድርጎኛል፣ ለእኔ ማለት ነው። እንግዲህ በዛው ደግሞ አድናቆትም የገለጠች ልጅ አለች። የገለጠችበት መንገድ በጣም የሚገርም ነው። የማታው ውዶች፣ ብቻ ያው ሀይሚና ብሩኬ ላይቭ ላይ መጥተው ነበረ። ትክታክ ላይቭ ላይ በቃ ምሽቱ የሌለ ደምቋን ላትሉኝም፣ ፍቅር በፍቅር ሆኗል ቤታቸው። ልዕልቷ በመሀል ተገኝታለች። ቤቱ ደምቋን ላትጠይቁኝ እነ መንታ መንታ ወለጃ ልዋት ሀይሚን እኮ ነው ብሩክ ያስደነገጠ አደነገጠ። የእንቅልፍ መንፈስ ነው ያልከው። አረ ብሩክ፣ አረ ብሩክ ተው፣ ይተኙ ይተኙ። እንደውም እኮ ልጆች እኮ ሲተኙ ሥራ ይሰራል። ብዙ ነገር አለ ቤት ውስጥ ጉድ ጉድ። እናትነት እንቅልፍ ጥሩ ነው ያፋፋቸዋል። ምናምን፣ እንደው እንደው አስተዳደጋቸው በየተራ እናሳድግ፣ መጨናነቅ የለብንም። እኛ ገና አላደግንም ከሆነ ያስገዳል። ብሩኬ እንደዛ ያስገዳል። ወይንም አብራችሁ ብታድርጉ ነው የሚሻለው። የብር ውለዱና አሁን አብራችሁ ደጉ፣ እንደዛ ይሻላል። ለምን በየተራ ለምን ጊዜያችሁን ታጠፋላችሁ? እና በጣም ደስ ይል ነበረ የማዛው። በጣም ጥሩ ጥሩ ነገሮች ናቸው የሰማ ናቸው፣ ደስ ደስ የሚሉ ማለት ነው። ልይቷ ይቺ ልጅ ያቺ ጣፋጭ ስትል ሀይሜን ለመግለጥ ማለት ነው። ያቺ ጣፋጭ መጀመሪያ ግን የሄደችበት ርቀት የሆነ ነገር ላወራ እፈልጋለሁ ስትለው ብሩኬ በዚህ በአደባባይ ምናምን ነገር አለ፣ ደነገጠ። ለምን እንደደነገጠ ታውቃላችሁ? ብሩኬ እኮ አይፈረድበትም። አይፈረድበትም እኮ ተነስተው አፈቅረሃለሁ ነው አበግራሃለ ነው ሴቱ ጨልሏል እኮ ብሎ እኮ ነው ያው ለሃይሚዬ ክብር ብሎ እኮ ነው። ሃይሚ ያጠገቡ ስላለች የኔ አባት እንደ አረ ሰው እንደዛ አታሳቁት ልጁን አለ። እንደው በመድሃኒያለም ተዉ ተዉ። የሆነ ታይም ላይ መግቢያ ሲሰራ ቆይቷል ስድስት ወር ገደማ ይሆኗል ይመስለኛል። መግቢያ ላይ ምን አለ ምን አለ መሰላችሁ? እባካችሁ ሴትነታችሁን ጠብቁ ሴትነትን እንደ ቀላል አትይውት ምናምን ነገር አለ። እኔ ከዛ የተረዳሁትኝ ቀጥታ እየሄዱ ፕራይቬት አፈቅርሃለሁ፣ በአንተ ፍቅር ተያለሁ እንደሚሉት ነው የተረዳትኝ። እና ያ አንድ ሰው ደግሞ የሆነ ነገር ተገጥመው ሁል ጊዜም ያ የሚገጥመው ነገር ነው የሚመስለው። እና ይቺም ልጅ ማታ ላይቭ ላይ ላናግር እፈልጋለሁ ምናምን ብላ ነው እንትን አድናቆቷን ማን የገለጠችው ማለት እንዴ እንደዚህ በአደባባይ ምናምን እንዲህ ምንም ምለ መስሎህ ነው። ያቺ ጣፋጭ ልጅ ፍቅረኛ ሀብራ መሰረው በጣም ነው እምወዳችሁ ምናምን ሰፖርት ነው እማደርጋችሁ ምናምን ስትል የብሩክ ልብ ወደ ቦታው ተመለሰ። ደንግጦ ነበረ። የምር እኔ ራሴ ደንግቻለሁ ማለት ያው የሚፈጠረውን ነገር አታውቁትም። ሀይሚ አጠገቡ ናች አለችው። ሴት ልጅ ናት ይሰማታል የሚለውን ነገር ራሱ አንደርስታንድ ማድረጉ በጣም እዚ ጋ አዝነቂዋለሁኝ፣ ብሩኬን እግዚአብሔርን። በቃ የሴት ልጅ ሞራል መጠበቅ ማለት እንደዝ ነው። በቃ የሴት ልጅ ሞራል መጠበቅ እንደዝ ነው። አንድ ነጥብ አግኝቻለሁኝ ከእሱ። እና እናትዬ ደግሞ አገላለጧ በጣም ደስ ይላል። አንቺ ራሱ እኮ ጣፋጭ ነ ስታወሪ፣ የምር በጣፈጠው አንደበት ነው ቀዳማዊቴን የገለጥሻት። እኔ በጣም ደስ ብሎኛል፣ ደስ ብሎኛል። እንደዚህ አድናቂ ሰው ሲገኝ እንደው ደስ ይለኛል። እንደው በተለይ ደግሞ እንደዚህ ሚዲያ ያለኝ ወጥቶ እንደዚህ በጣፈጠ አንደበቱ ያቺ ጣፋጯ ሲባል ሆ ትላላችሁ ለማንኛውም እንግዲህ ፍቅራችሁን ያዘልቅላችሁ። አንድ ሳምንት ሆናቸው እንዲ ብሩኬና ሀይሚ አብረው መኖር ከጀመሩ አንድ ሳምንት ነው፣ አንድ ሳምንት ሊሆናቸው ነው። እስኪ ወደ ሀይሚዬ መልክት ልሄድና ትንሽ ልበላችሁ ደግሞ ውዶቼ። ጅማሬ የሁሉም ነው፣ መጥናት ግን የእውነተኞች ብቻ ነው ብላለች፣ ሀይሚዬ ማለት ነው። እንግዲህ እኔና ብሩኬ ጀምረ ነዋለ አብሮ መኖሩን አይቲንክ፣ ይመስለኛል የተረዳውትኝ ያው ለብሩኬና ለእሷ ብቻ አይደለም። ይሄንን ቅኔ ለሁሉም አስተማሪ ነው። በነገራችን ላይ ትጀምሩት አላችሁ የሆነን ነገር በሰው ተገፋፊነትም ሊሆን ይችላል። በተለያዩ ነገሮችም አሁን የማትፈልጉትን ቢዝነስ ሰው ይገፋፋችሁና ትጀምሩት አላችሁ። ነገር ግን በዛ ቢዝነስ ላይ የማትቆዩበት ሰዓት አለ። ሌላው ነገር ደግሞ በቤተሰብ የሚሆን የማትፈልጉትን ህይወት እንድትኖሩ ትገፋፋላችሁ እና ይሄም አንዱ ነው። በሌላ አገላለጥ ደግሞ እናንተ እየወደዳችሁ ሌላ ሰው ሳይወዳችሁ አብራችሁ እንደሚወዳችሁ አድርጎ አክት እያደረገ መኖር ሲጀምር ያው እናንተ እውነተኛ ሆናችሁ አብራችሁ ስትቀጥሉ ከዛ ሰው ጋራ አንድ ቀን ደግሞ የእውነት እየወደዳችሁ አስመስሉ የቀረባችሁ ሰውዬ ሰው ሸርተት ሲል ወይንም ያቺ ሴት ሸርተት ስትል በማታስቡት ሰዓት ባልጠበቃችሁበት ሰዓት እንደዛ ነው። እውነተኛ ስትሆኑ ደግሞ ጠንታችሁ ትቀጥላላችሁ። በትዳር ላይ የሚሆን በፍቅር ላይ ሊሆንም፣ በማንኛውም ነገር ላይ ይሁን እውነተኛ ሰው ስትሆኑ በአድናቂል ዙሪያ አሁን ሀይሜን እና ብሩኬን ከመጀመሪያው ጀምሮ እስከዚህ ሰዓት ድረስ ሁለቱንም ሳይለዩ እኩል የሚወዷቸው አሉ። ሳይቀየሩ ሳይቀየሩ ማለት ነው። በዛው ልክ ደግሞ እየወደዷቸው ኖረው ኖረው ኖረው ደግሞ አንደኛው ፓርት የሆነ አንደኛውን ሲጎዳ የሚጎዳ ይመስለናል። መልሰው አሁን ብሩኬና ሀይሚ ፕራንክ ቪዲዮ ሲሰሩ ይሄ ድራማቸው ሲጀመር በተለይ ደግሞ ድራማውን ብሩኬት ከሆነ የጀመረው አለቀለት። በቃ ሁላችንም እንነሰበታለን። ይሄ ፋክት ነው፣ በቃ ፋክት ነው። እኔም አንዷ ነኝ፣ አንዷ ነኝ፣ አንዷ አቀጣጣሪ ነኝ። ይሄ እውነት ነው። ስለዚህ ይሄ ደግሞ አይለያዩም እኮ እንደማይለያዩ እኮ ውስጣችን ያውቀዋል አይደለም። ነገር ግን በቃ ነገር እንጎነጉናለን የሌለ ማለት ነው። በቃ አንተ እንደዝነንት ክፉ ነህ ምናምን ብለን በቃ ብዙ ነገር ነው የምንለው ማለት ነው። እውነተኛ ሰው ብንሆን ግን ማለት ነው ከልባችን እውነተኛ እውነተኛ ወዳጅ እንደው እውነተኛ ወዳጅ ብንሆን እንደዛ ያንን የምንወደውን ሰው እንደው የምንወቅስ ይመስላችኋል? በጭራሽ አንወቅስም። የምሬ ነው የምላችሁ? እንደውም እውነተኛነታችን ያሳየው ሀይሚጋ እንደሆነ ነው። የምር ሀይሚጋ እንደሆነ ነው እኔ ራሱ ያሳየው። ግን ምን መሰላችሁ? እነዚህ ልጆች የተዋደዱ ሰዎች ናቸው እንደማለ እንደማይለያዩ ውስጣችን እያወቀ የሆነ ነገሮችን እንትን ባንል ጥሩ ነው። ሀይሚ ደግሞ እንግዲህ እውነተኛ እውነት ያደርግላችሁ ማለት እፈልጋለሁ። እውነት ያደርግላችሁ። በፍቅር ጥሉ፣ ውለዱ፣ ክበዱ የተባለውን መንታ ልጆች ወልዳችሁ አሳዩን። ያው መንታ መንታ ወልዳችሁ ማለት ነው። እና ውሸት በሞላበት ሰዓት ከመቶ የተወሰነ ዘጠና ፐርሰንት፣ ሰማንያ ፐርሰንት እውነት ቢኖር ነው አሁን ላይ የምሬ ነው ብላችሁ ውዶቼ አሁን ፍቅር አለ ብላችሁ እንዳታስቡ እንዳታስቡ። ይሄ በስልክ ላይ ምናምን ነገር እውነት አንድ ሰው የሚቀርባችሁ ጥቅማችሁን ጥቅም የሆነ ነገር ፈልጎም ሊሆን ይችላል። ወይንም ስልክ ግዢልኝ ልትባይም ትችያለሽ። ወይንም ብር ላኪልኝ ብር ካላክሽልኝ ገደል ግቢም ልትባይ ትችያለሽ። ብዙ ነገር አለ ብዙ አሁን ላይ ፍቅር አለ እንዳታስቢ። ፍቅር የለም። ዝም ብለሽ ስራሽን ሰሪ እና እውነት በጠፋበት ሰዓት ውሸት በሞላበት ሰዓት ነው ያለ ነው። አሁን እውነት ጠፍቶ ውሸት ነው የሞላው። ሀይሚ ደግሞ እውነትና ውሸቱን እንግዲህ ወጥ፣ አንድ ሰው ሲሰራ ጨው ማነሱንና መብዛቱን ይቀምሳል አይደለ? እንግዲህ ብሩኬ አንቺ እጅ ላይ ነው ያለው። ቅመሺው፣ ተቀማምስ፣ እውነት መሆኑን ታረጋግጠ፣ እውነት መሆኑ በዛ ይረጋገጣል ትላላችሁ እና ይሄ ነው ይሄ ነው ማለት ነው የምፈልገው። ምክንያቱም እኛ አዝጋ ሆነን አይተን እናንተን አብሮነታችሁን አይተን ይህም አዝጋ ሊቀር ይችላል እንደ አነም እ አነደም ይሄ ጥሩ አይደለም። ይሄ ማለት ቤትን ማፍረስ ነው፣ የሰውን ቤት ማፍረስ ይባላል። ይሄ ማለት ነው። ከማንንም ከምንም በላይ ባለቤቱ በቦታው ያለው ሰው ነው። በቃ ሁሉን ነገር እንትን ማለት ያለበት ማስተካከል ያለው